ሰላም የዩቱብ ተከታታዮቼ ዛሬም ተተለመደ እናንተን የህልም ፍቺ ይዤላችሁ ቀርበለ ሁኝ ከህልሞቹ ጋር መቅደል ላይ ነኝ እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛው ቻናል ላይ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ፍቺዎች ብቻ ስፈልጉ እሱን ቼክ ማርክ ትችላላችሁ ማለት ነው። ያልተፈታ ህልም ካለ መጀመሪያ ሶስት ቪዲዮ ቼክ አድርጉ፣ ያው በተራ ስለሆነ እዛ ውስጥ ግን ካጣችሁት ምናልባት ማለት ነው አልተፈታም ካላችሁኝ፣ ስር ህልሙ ማስቀመጣችሁን እንዳረሱ። ቪዲዮ ሲረዝም በማፍጠኛ ያዋቸው ላይክ ደግሞ ማድረጋችሁን እንዳረሱ ላይክ አድርጉ። ቪዲዮን ከመጀመራችሁ በፊት ማለት ነው የደውል ምልክቷን ደግሞ ተጫኗት። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደናል ፍች ወስዳችኋለሁ። ሚራ ሰላም፣ መቅዲ ህልሜ ሁሌ ስለምትፈችለኝ አመሰግናለሁ። ሽናት በህን ጠጅ ቤት ያለው ጓደኛ ሁለት ወጣቶች ከሰራተኞች ጋር ተባብረው ደበድ ደብድበው ገደላቸው ደብድበው ገደላቸው። እኔ ደግሞ እያለቀስኩኝ ምነው ፖሊስ ጠርቼ እንዳይገላቸው መለጥኳቸው እያልኩኝ ሳለቀስ ከሰራተኞቹ አንዱ አስፈራርቶ ሄደ። ሁለት እርጉዝ ላሞችንም ደብድበው አንዷ እነሱ ጋር ሞታለች፣ ሁለተኛዋ ደግሞ አቆሳስለዋታል። አንድ ሰው እያቃሰት እያቃሰተች ሽንቷን ቶሎ ቶሎ እየሸናች ልትወልድ ይሁን ልትሞት አላወቅኩም መሬት ላይ ተዘርግታ ተኛች ወደ ቤት ስገባ እናቴ ምግብ ለህፃናት ትሰጣለች ለእኔ ሰታኝ ስበላ ሶስት ወንዶች ልጆች በረንዳ ላይ ሆነው ጠሩኝ ሰዎቹ ደብድቦ ለገደሏቸው ወጣት በጣም አዝኜ ስለነበረ በጣም አስደነግ አስደንግጦኛል ምን እንደ ምን እንደሆነ ቶሎ አሳውቀኝ በማርያም ደግሞ ከእንቅልፌ ስነሳ ልክ ዳገት እንደወጣው ነበረ በጣም ስተነፍሴ ነበረ እሺ በህልም ጭንቀት ጥሩ ነው ጭንቀት እሺ አንደኛ ተባብሮ ደብድቦ ገደላቸው መደብደብ ህመምን ነው ግን ሞት ለነዛ ለሞቱ ሰዎች ጥጋብን ነው የሚያመላክተው። መደብደባቸው ትንሽ ማም ነው። ሞቱ ደግሞ ጥጋብን ያመላክታል። አንቺ ማልቀስሽ የምትደሰችበት ነገር እንዳለ የሚያመላክትሽ ነው። የሆነ የሚያስጨንቅሽ ነገር አለ ግን ያው የምትደሰችበት ነገር ደግሞ እንዳለ ነው የሚያመላክትሽ። ላም ማየት ጥሩ ነው። ላምን ማየት በረከት ነው ሲሳይ ነው። ግን መሞቷ አንዷ ትንሽ ጥሩ አይደለም። የሆነ ጥሩ ነገር ትልት ብለሽ የሆነ ያን ነገር ደግሞ ማጣት እንዳይሆን መጸለይ መበርጣት ያስፈልጋል። ላም በህልም እንደዛ ነው የምታመላክተው። ሌላኛው ደግሞ እናትሽ ምግብ፣ ሕጻናትን ሕጻናት መንፈስ ቅዱስ ሲሳይ ነው የሚያመላክቱት። በጣም ቆንጆ ነው። ላንችን ምግብ ስሰጥች ምግብ በረከት ነው። በጣም ቆንጆ ነው። ግን ውስጥሽ የሚያስጨንቅሽ ነገር እንዳለ ነው የሚያመላክትሽ። ለቅሶ ደስታ ነው የሚያመላክተው። ጭንቀት ደግሞ ደስታ ነው። መጨናነቅሽ ስነሳ ልክ ዳገት እንደወጣሁ ነው ስተነፍሴ ነበር። ያው መጨናነቅ ጥሩ ነው፣ ደስታን ነው የሚያመላክተው። ግን ጸሎት አድርጌ። ላም ስሞት ማየትች ትንሽ ጥሩ አይደለም። ያው ላም ሲሳይን ስለሆነ የምታመላክተው፣ ጸሎት አድርጌ። ፍሬ በላይ የሆኑ የማውቃቸው ሰዎች ቤት እንደ አዲስ ታድሶ ቆንጆ ሆኖ አየሁና ከውጪ ላይ የሚያምር ጠረጴዛ አስቀምጠዋል ግን፣ ከጠረጴዛው ላይ ምንም ነገር የለም። ፕሊስ እንዳታልፊ መል እሺ። ቤት መታደስ ያው ቤት በራሳችን ስለሆነ እንትን የሚለው ያው መታደስ ቆንጆ ነው። አዲስ ነገርን፣ አዲስ ጅማሮን፣ አዲስ የሆነ ነገርን ነው የሚያመላክተው። ግን ጠረጴዛ ላይ የሆነ ነገር ከሌለው የሆነ ምግብ ወይ የሆነ ነገር ከሌለው ጥሩ አይደለም። ድህነትን ጥሩ ትንን አያመላክትም። ያው በረከትን ሀብትን የሚያመላክተው የሆነ ምግብ ነገሮች ምናምን ነገር ጠረጴዛ ላይ ሲኖር ነው። ባዶ ሲሆን ግን ችግርን ነው የሚያመላክተው። ያንን ነው እና መጸለይ ነው ያስፈልጋል። የማርያም ልጅ ሰላም እግዚአብሔር ይብዛልሽ፣ መቅደ አሜን። ለሁላችን ሁሉ ላይም ተከታተልሻለሁ፣ ግን ህልም ፍችልኝ ብዬሽ አላውቅም። ዛሬ ግን ፍችልኝ አደራ። በህልም አንድ ፎቅ ላይ እቤት ውስጥ ጴንጤዎች ተሰብስበው እንደ ቸርች ቤት ውስጥ ይዘምራሉ። እዛ ፎቅ ላይ አንደኛው ቤት ውስጥ ደግሞ ባልና ሚስት እንግዳ አላቸው እና እያፈሉ ነበረ እኔም እነሱ ጋር ልሄድ ነበር ህንፃው ጋር እንደደረስኩኝ አንድ ጠይም ወጣት በሃይላንድ ትንሽ ኮካ ይዞ በደረጃ እየወረደ ነበረ። ከዛ ጴንጤዎቹ መድኃኒት ይሉታል እኔ ግን አላምንም። እስኪ ቅመሺው ይለኛ ሃይላንድ ውስጥ የነበረው ኮካ። እሱ ግን ክርስቲያን ይመስለኛል አንገቱ ላይ መስቀል ስላለው። እኔም እሺ ብዬ ኮካውን ትንሽ ጠጣሁ፣ ግን አልጨረስኩትም። ኮካው ወደ በሃይለኛ አስመለሰኝ ወዲያው በኃይለኛ ያስመለሰኝ በቆምኩበት እሱ ደረጃ ላይ ተቀምጦ እኔ አላምንበትም ይለኛል። በተደጋጋሚ እኔ ሲያስመልሰኝ ግን እውነት ነው እንዴ ይሄ ነገር ይለኛል። እኔ ደግሞ እነሱ የጫት እንጨት ጨፍጭፎ ኮካ ውስጥ የጨመሩት ለዛ ነው ያስመለሰኝ እለዋለሁ። እንዴ እንደዚህ ያደርጋሉ እያልኩ ደረጃው ለመውጣት ጀመርኩኝ። ቤንዶቹ ጋር አልፌ ባል ባልና ሚስት ወዳሉበት ቤት ገባው። እነሱ ቡና እያፈሉ ነበር። ባልየው አልጋ ላይ ገደም ብሏል። ሚስትየዋ ቡና እያፈላች ነው። እንግዳው ደግሞ ተቀምጧል። እኔም ታች ልጅ ያጠጣችኝ ያጠጣኝን እና እኔም የጠጣሁትን እንዳስመለሰኝ እንዳስታወቀኝ ነገርኳቸው። እንዲህም አልኳቸው፣ እናንተ ግን እንዴት የእነሱን ድምፅ ቻላችሁት? እየጨፈሩ ነው ቀን በቀን በየጠየኳቸው ሰውየውን ፈገግ ብሎ ያው ምን እናደርጋለን፣ በሩን ከዘጋን ብዙም አይሰማም። መቅዴ በጣም አብዛብሽ። ቅርታ አደራ እንዳታልፊኝ እሺ። አንደኛ ማስመለስ ኮካ ያው ኮካ ጣፋጭ ነገር በአጠቃላይ ሲሳይ ነው። ማስመለስ ደግሞ ምንድን ነው? ያስመለሹ ማለት ኖርማል ማስታወክ ነው ወይስ ደግሞ በአር ነገር ነው? ከአፍሽ የወጣው ከቮሚል ስታረጊ በአር ነገር ነው ወይ የወጣው? በአር ነገር ከሆነ ከበሽታ መገላገልን ነው የሚያመላክትሽ። ግን ኖርማል ማስታወክ ከሆነ ግን ሲሳይ ብር ማግኘትን ሲሳይን ነው የሚያመላክተው። በጣም ቆንጆ ነው ያው የጫት እንትን ጨምረውበታል ወይ ብለሽ እራስሽ እንትን ስትይ ነው እንጂ ያው እንደተጨመረበት አይደለም፣ እያየሽ የተጨመረበትን እያየሽ አይደለም አይደል? ያው ጫት ትንሽ ፈተና ስለሆነ የሚያመላክተው ማለት ነው። ግን ቦሚቱ በጣም ቆንጆ ነው ማስመለስ ብር ማግኘትን ሲሳይ ማግኘትን በአድ ነገር ከሆነ ደግሞ ከበሽታ መገላገልን ስለሆነ የሚያመላክቶች በጣም ቆንጆ ነው ደረጃው ሀሳብን መወጣት ደረጃ ወጥቶ ማለት ሀሳብን መወጣት ነው ሌላኛው ደግሞ ስታፈላ ሚስቱ ስታፈላ እሱ ጋ ደም ብሎ አልጋ ላይ ናቸው አልጋ ጸጋ ነው ግን ቡና ማፍላት ነገር እንዳይሆን መጠንቀቅ ያስፈልጋል ስጠጅ ካየሽ ቆንጆ ነው በህይወት እርካታ ማግኘትን ነው ካልጠጣሽ ግን ሲፈላ ብቻ ከሆነ ነገር ነው ስለዚህ ያው መጠንቀቅ ነገርን ያስፈልጋል። ሌላኛው ያው ያጠጣኝ ስነግራቸው አስታወቅኩ ምናምን ስላቸው ነው ያልቸው ያው ማስታወቅ እንደዛ ነው የሚያመላክተው፣ ጥሩ ነገር ነው። ያው ጫቱ ሲገባበት አላየሽም እሱ ከሆነ ፈተና ነው የሚያመላክተው ግን የአንድ ራሴሽን ትንስት ያየሹ። ስለዚህ ቮሚት ያረግሹ ሁለት አይነት ከሆነ ያ ነው ፍቱ በሁለቱም መንገድ ማለት ነው። በአጠቃላይ ቆንጆ ነው። ጸሎት አድርጊ ግን ነገር እንዳይመጣ ተጠንቀቂ። ያንን ነው የሚያመላክትሽ። መጸለይ ነው የሚያስፈልገው። እሺ እንደ ተመቻችሁ ተስፋ አደርጋለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ቪዲዮውን ላይክ ማድረጋችሁን እንዳረሱ፣ ላይክ አድርጉ፣ የደወል ምልክቷን ተጫኑ። ተዳደ ሲወጣ እንዲደርሳችሁ ማለት ነው። እዛ ይሄን ይመስላል። መልካም ጊዜ።